እንዴ፣ እንዴ ለማይ በመናገሪ፣ አዘንሽብኝ? እንዴ፣ አላዘንኩብሽም። በራሴ ሀሳብ ነው ትካዜ ውስጥ የገባሁት። እህቴ፣ ቆይ ለምን ትዋሽኛለሽ? አዝነሽብኛል። ፊትሽ ላይ እኮ ያስታውቃል። በዛ ላይ ደግሞ ደጋግሜ ይቅርታ ጠይቄሻለሁ እኮ አይደል? እንዴ፣ ሉሊቴ፣ አላዘንኩብሽም አልኩሽ እኮ። ለምን አዝንብሻለሁ? በቃ ምክንያትሽን ነገርሽኝ አይደል? እኔም ደግሞ በቃ ተረድቼሻለሁ። ለምን ተዋሽኛለሽ እኔ እኮ አንቺን በደንብ ነው ማውቅሽ በዛ ላይ ደግሞ ብትናደጅብኝም አልፈርድብሽም በጣም የሚያናድድ ስራ ነው የሰራሁት ግን ደግሞ አውቄ አይደለም አዎ ያበሳጫል እንደዛ ማድረግ አልነበረብሽም ግን ደግሞ እንዲሁ ሆኗል ምንም ማድረግ አልችልም እኔ እኮ ተስፋ ቆርጣ አርፋ የምትቀመጥ ስለመሰለኝ እኔ ነገርኳት አይ እሷ ምንም አይነት ተስፋ የምትቆርጣ አይነሱ አይደለችም ይህን የሆነ የተንኮል ስራ እያሰበች ነው የሚሆነው ብታስብም ከእንግዲህ እንኳን ምንም አቅም ይኖራታል ብዬ አላስበም? ደግሞ እርግጠኛ ነኝ፣ ለተንጎል ስራ እኮ ምንም አቅም አያስፈልግም። ብዙዎች ለተንጎል ስራ ይተባበራሉ። በዛውም ያክል ደግሞ ለጥቅማ ጥቅም የሚሰናከሉ በጣም ብዙ ሰዎች አሉ። ብቻ ፈጣሪ ሁነን እንጂ እኛማ ምን እናደርጋለን። ለማንኛውም የሚመጣብንም ነገር ለመከላከል መዘጋጀት አለብን። እና ግን ቤቱን የሚሸጥልኝ ሰው አገኘሽ? አዎ አንድ ደላላ አናግሬ ያለሁ እና ገዢ ተገኘ ማለት ነው? አይ እስካሁን ምንም የነገረኝ ነገር የለም፣ ግን ሲያገኝ ያሳውቀኛል። በቃ ይሄንን ቤት ለአንዴና ለመጨረሻ ጊዜ ልንተወው ነው ማለት ነው። ሌላ ምንም አማራጭ የለንም፣ ይህም ብቻ ነው ማድረግ የምንችለው። ካልሽሽ፣ በቃ እህቴ። ሄሎ ሂሩት፣ እንዴት ነሽ? በሰላም ነው ጠፋሽ? ምን ሰላም አለ ብለሽ ነው? ጉዴን አልሰማሽም ለካ፣ ጎዳና ላይ ወደኩኝ። አንቺ እኮ ቀልደኛ ነሽ። የምን ቀልድ ነው? የምሬን ነው እንጂ ያልኩሽ። ሉሊት አባረረችን ከቤት ጎዳና ላይ ጣለችን እያልኩሽ ነው። ምን ታዲያ እሽ ብለሽ ወጣሽ? ልክ አላደረግሽም። ጀሮሆን ይዘሽ አታስወጃትም? እሱን ታውቂ ያለሽ አመሉን። አይተባበረኝም እሽ ብሎ። ለምንድ ነው የማይተባበርሽ? የእሱን ደካማ ጎን እናውቃለን። ብቻ እሱን ተጠቅመሽ አሳምኝው። እስቲ ቆይ ደውልለታ፣ አለሁ። ምን? በተደጋጋሚ እኮ ደውዬለት፣ ቆይ አንዴ ስራ ላይ ነኝ፣ መልሼ የደውልልሽ አለሁ ብሎ ዝም አለ። እስቲ አሁን ደሞ ደውልለት አለሁ። እሺ፣ ምን እንደሚል ሰማዋለሁ። እሺ፣ ቻው ሩቴ። እሺ። እንዴት እንደምታመር፣ እኮ ምን እንደናፈቀኝ ታውቃለህ? ምንድን ነው ያደርገሽ ያኔ አብረን ሆነን ሁሉም የምትዘፍንልኝ ዘፈን አስታወስከ እሱን እንዴት ረሷለሁ ብልሽ ነው እናትዘፍንልኝ ትዘፍንልኝ አንቺ ማብለሽኝ እንዴት ነው ማልዘፍንልሽ አንቺን መሳይ ቆንጆ ለኔ የሰጠኝ መውደዴን ወደድኩት ላንቺ ያረገኝ ለኔ ያረገሺ መውደዴን ወደድኩት ሳስብ ሳሰላስል ቆየው ከወሰንኩት ይህ ነበር አደል አረሳሁ፣ ይኔት ሞዳለሽ። ካሌብ ደህና ና። ቅድም ስለተፈጠረው ነገር በጣም ይቅርታ። አንቺ ሴትዮ ለምን አትኝም? በቃ ተይኝ እባክህ። ካሊብ አዳምጠኝ። ወንድሜ እኮ ስሜታዊ ስለሚሆኑ እንደዚህ የሚያደርገው እኔ አይገባኝም። ግን እንዲፈራኝ ንገሪኝ። አለቁ ካሌብ ጸምን ያደርግልሃል። ኧረ እንደዛ አደባባላኝ። እንደዛ ደብድቦኝ ዝም እንድለው ፈልገሽ ነበር? አሁን አዋርቼዋለሁ። ካጠገባችን አይደርስም። በደንብ አድርጌ ነው ያስጠነቀቅኩት። እሱን አንቺ ሳትሆኝ እኔ ማንናት የማስከበር ያለብኝ። ቆይ ለምን ግትር ትሆናለህ ካሌብ? አንቺም ብትሆኝ ሁለተኛ ጠገቤ እንድደርሽ አልፈልግም። የኔን አንቺ ነገር አውቅቶለታል። ሁለተኛ ጠገቤ እንዳደርሽ። ደህና ሁኚ ካሌብ። አዳዳምጠኝ እባክህ፣ አትጨክንብኝ። ሄሎ ምን አድርጌ ነው እንደዚህ የምሰቃየው? ሁሉን ነገር እረስቼ ስኖር ድጋሚ ወደ ህይወት የመጣ የደበዘዘውን ፍቅሬን እንደዛ መለሰ፣ ቆሰቆስ ግብኝ። እሺ፣ ያው ምንድን ነው የማደርገው? እሺ፣ ቆይ ምን ላድርግ? እሺ ዲፕ እንኳን ደሳለህ፣ እንኳን ደሳለህ። ሁሉም ነገር በአንተ ነው የተስተካከሉት ነገሮች ሁሉ የተመሰጠ በአንተ ምክንያት ነው። ወንድሜ እባክህ በቃ ተወኝ። ራሲ ነት ሊሆኑበት። ምንድን ነው የምታወሪው? አልገባኝው። ታረቀኝ ላይታረቀኝ ተለያየን በቃ። ማን ነው

እሷ አይደለም አልኩሽ ኮ ሉሊት አትሰሚኝም እንዴ ታዲያ ማን ነው